ተመታ እንትን ታዲያ፣ ያውም የሰውየው እጅ በጣም ከመርዘሙ የተነሳ እንደዚህ ውላ አጥፎታል። ሁለታም አንዳንዴ ገንዘብ ሊኖርሽ ይችላል፣ አንዳን የባስም ገንዘብ አይኖርሽም። ስለዚህ ቻንስችን ትወስጃለሽ። በቃ ስራቸው ነው ምናምን የምናውቃቸው ራሱ ሌቦች አሉ በቃ በጣም የሚታወቀው በተደጋጋሚ የነዛ ሰዎች የሚሄዱ ከሆነ ስራቸው በቃ ስራ ገብተዋል። ና አይ ነገር ብለሽ ነው የምታለው። ስ ሶስት ብር ነው የተዘረፍሽ። አንተ ብትመስራት አትይዘውም ነበረ። በውስጥ ልብስ ነበር ሰፍተ ማስቀመጥ ያልነበረ። ይህን ሁላ ብር አዘርፈ እንዴት ቤት ትመጣለህ? እና እንዴት ልትሆን ነው? ኔክስት ዋን ማንት። ሁላችንም በባስ ነው ይሄድ ነው፣ በባስ ነው አገር ያቀና ነው፣ ባሱም ነው ሆነስትሊ አገር ያቀናው እና ታክሲ ዘ ቬሪ ሌክሽሪ ነው። በታክሲ ርኩከርሽ ለባ ለባ ብትሄጅ በገባ በሶስት ወሩ ልጁ ሩፍ ብሎ ወፈረ። በቃ ወፈረ፣ ሊፈነዳው ነው። ምን እየሁቴ? እናትዮናቸው እኮ ምን እየሁቴ አብልቼ አብልቼ። አየር መንገድ ስትገባ ዋትስፕ ጋይስ እንዴት ናችሁ? በመላ ለምትገኙ ዲያስፖራዎች እንዴት ከቅማችኋል? ስራ እንዴት ነው? ህይወት እንዴት ነው? ምን አዲስ ነገር አለ? የምትገኙት ዲያስፖራ ቫይብስ ላይ ነው። ዲያስፖራ ቫይብስ። እኔ ማኪና ና ሻውልም አለ ሻውል ሴሃይ አንተ በጣም ነው እኔ በጣም ግራ ነገር፣ አንተ ዘንጣ እየመጣ እኛን እንደዚህ በፎርማል ልብስ የምታስገባን ነገር አለና ደሞ እስከሚደርስ ብዬ እገዛላቸዋለሁ። እሺ ደስ ይለናል፣ ይመቸናል። በነገር ላይ ሌላም በሌላም አለ። ይሄ የአንበሳና በጣም ነው የምወደው። አይ ሚን ምትለብሳቸው ልብሶች እንዳለ ሁሌ ኮምፕለመንት ሳላደርግ አልፌ አላውቅም። ግን አንበሳ ባስ ማለት ነው አሚን፣ እቺ ሎጎ ይውልል። ለምሳሌ ዘጠናዎቹ ልጆች ከዛ ሰማንያምና ወደ ኋላ ብቻ ስትሄድ የሆነ ኮመን የሚያደርገን ብዙ ነገር አለ። ከዛ ነገሮች አንዱ ሳናወራ የምንግባባበት አንደኛው አንበሳ ባስ ነው። ለምሳሌ የቲቪ ሎጎት ዚላለ የድሮ ኢቲቪ ቺ ሆነች መልሰው ሪክሬት አረጓት መ ይመስለኛል። ብዙ ላ ቲቪ ላይ እንደዛ ነው። እና አንበሳ ባስ በጣም አንደኛው እና ዋነኛው ነው። ከውጭ ከመጣ በኋላ በአንበሳ ባስ ሄደል ስ ደግሞ ብትሄድ ራሱ አሁን ላይ አሁን ድሮ አንበሳ ባስ ብቸኛው ነው። በታክሲ ካልሄድክ በባስ ነው የምትሄደው። የታክሲም ቁጥር ትንሽ ነው። በውይይት የምትባሏ መኪና ነች። ድሮ የነበረችው ታክሲ ያ ይሄኛው ታክሲ ብዙ የለም። በውይይት እንዲና እንዲሆነ ፊት ለፊት ሆነ የምትሄድባት ታክሲ ያ እና አሁን ላይ ላይክ ሸገር ባስ አለ። ሌላ አሁን በቅርቡ የገባ የሆነ ኤሌክትሪክ ባስ አለ። ብዙ አይነት ባሶች አሉ። ድሮ ግን ይሄ ባስ ብቻ ነው ያለው። አክቹሊ ከመጣ በኋላ በባስ አትሄድ እንጂ እዚህ እያለ በባስ ያለ ሄደ ዲያስፖራ ይኖራል ብዬ ነው ያላስብም። ሰው በአንበሳ ባስ እስቲ የምታስታውሰው ነገር አለክ? ጥፊ ከአስራ ሰባት ዓመት በላይ በሚዲያው ዘርፍ የካበተ ልምድ ያለው የቱሪዝም የጎጆ መጽሔት እንዲሁም የሪዮ ኦሎምፒክ መጽሔት ዋና አዘጋጅ የዶክመንተሪና ቪዲዮ ክሊፕ ባለሙያ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 እንዴት ተመታህ አንተ ታዲያ? ያውም የሰውየው እጅ በጣም ከመርዘሙ የተነሳ እንደዚህ ውላ ጥፎታል። እና ምንድን ነው የምናደርገው? ከትርቴ ስንወጣ ሚሊ ከምትን ከማብሄል ንፋስ ልክ ነበር። ከዛ ጎተራ ጋር ነው አፈጋት እንትኑን ምንድነው? ቁጥሩን ረሳሁት ሰላሳ አንድ ቁጥር ከንትን ነው የሚይዘው። ከለገሀር ያው እዛ የሚደርስ ነው። ግን ከዛ እንትን ብሎ ጊዮርጊስ ጋር የሚደርስ ባስ አለ እና ያው ሰዎች ሲወርዱት ቲኬት ተቀብለሽም ተቀመጭ። ኦ ሲወርዱት ቲኬት ያለሽ ቲኬት? አዎ። ቻንስ ቻንስ ትሞክሪያለሽ። አዎ ቻንስ ትሞክረሽ። አትከፊም? አይደለም፣ መክፈል አለብሽ እንጂ ታጭ አጭበርበረሽ ታጭበረበ። ቲኬት መቀበል ማለት ማጭበርበር ነው። አዎ። ከዛ ቲኬት ተቀብለን ነው የምንሄደው ማለት ነው። ቲኬት አንድ ቀን ገባው የተለያዩ ጊዜ ተሳክቶልኛል። ይህ ሲስተም ያው ብዙ ያው ይታወቃል። ዩኒፎርም ስለምትለብስ ያዝንልሃል ሰው፣ ተማሪ ነው ናም በሚለው አይደል? የምን ዩኒፎርም? በእኛ ጊዜ ዩኒፎርም የለም። አንቺ ደግሞ ዘጠና ሰማኒያ ያልሽ ኤግዛክትሊ። የሆነ ነገር ምናም ይኖራል፣ ሰው ይታወቃል። ያው አብዛኞቹ በባስ የሚሄዱ ተማሪዎች ምናምን አይ ነገር ኮመን ነው ተማሪ ጋር ሲወርድ ሁለት ገንዘብ ሊኖር ይችላል። አንዳንድ የባስን ገንዘብ አይኖርሽም፣ ስለዚህ ቻንስሽን ትወስጃለሽ። በዛ ያላችሁ ጓደኞች ካሉ ከዛ በኋላ እንደዚህ እንደዚህ ግን ትኬት ተቀበልኩ እና ገባው ከዛ በኋላ የሌሎችም አሉ ተማሪዎች፣ ኔ ብቻ ሁላቸውም ተቀበል የሚወርደውም እኮ ሰው ያውቃል። ብቻር ሰዎቹም ፈቅደው የሚሰጡ ከሆነ ሌላ ሰው ከዚህ በፊት ተቀብሏቸዋል። ኖርማል ነው። ከእኛ በፊት ያሉ ያደጉ አለማምደውልናል። እኛም ሲወዱ ትኬት ትኬት ጠቀብዬ ገባሁ። በአሷ ሄደ ሄደ ሄደ ሄደ ሄደ ሄደ ሄደ ሄደ ያው ተቆጣጣሪ ከመጣ ትኬት እሱን ታሳያለሽ። ከዛ በስክሪፕቶ ጠቅ ያረጋት እናም ጠቅ ያደርጋት ጠቅ ያረጋት እንትን ታልፊያለሽ። ሰው የዛን ጊዜ ተቆጣጣሪ ቆጣጣሪም የሚለም ያው አልፎ አልፎ ነው ተቆጣጣሪ የሚመጣው። ድንገት ይገባና ትኬት ትኬት ትኬት ይላል። ትኬት ከሌለሽ ቆረጥ ነው የምትባይ። ነው ያው ሄደሽ ከተነቃ ይቀራል ምናምን ነገር ብለሽ ትቆርጫለሽ። እዛው ውስጥ እያለ ያስቆርጥሻል። ያን ያህል እንትን ሲሪየስ እንትን አይኖረውም። ትኬት ያለሽን ደግሞ ትኬት ከሆነ ይቀበልሽና በስክሪፕቶ ጠቅ ያደርገዋል። መካከሉ ላይ ጠቅ ካላደረገው አሪፍ ነው፣ ለሌላ ሰው ትሰጫለሽ። መረዳት አለብሽ ሰው ትኬቱን። ኤኒዌይስ ተቀብዬ ሄደን ሄደን ጊዮርጊስ ጋር ወርጄ ያው ዩሊ ጎርጊስ ጋር ነው የምወርደው የትኛዋ ባስ ቁጥር እንደሆነች አላቅም። የሰርክሉ አለ ጎርጊስ እንትኑ የሚል ሀውልት ያለበት እሱ ጋር ወርጄ ከዛ በሀገር ፍቅር አድርጌ በራስ ሙድሪ አድርጌ ከዛ በቱራኮ ምናምን አድርጌ ወደ ቤት ይሄዳለሁ። ዜሮ ሰባት ነች። ሁለት ፖስታ ፊት ለፊት ሁልጊዜ ጌሙያ ነው ያንን ነው የማደርገው። ስለዚህ ትኬቴን ተቀብዬ እንደተለመደው ብዙ ጊዜ ተሳክቶልኛል፣ ግን ይሄ ቀን አልተሳካልኝም። ከዛ የሄድኩ የሄድኩ ጎርጊስ ጋር ያም ወርጃችን ደረሰ ብሎ በሩ ተከፈተ። ሲከፈት ምንም ያህል ሰውዬ እጁ ይህን ሶፋ ነው የሚያክለው። በር ላይ ቆመው ትኬት ቼክ እያረገ ነው የሚያስወርደው፣ ዋራነላክ ያለሆነ ቀን። ከዛ ትላልቅ ሰዎችም አሉ ትኬት የቆረጡ እያየ እያየ ሌላ ልጅ እንደ እኔ ያደረገ ትኬት አለው

ተቀበለን እንች አንዴ በጥፊ ሲለኝ እዚህ ጆሮዬ እዚህኛው ጆሮ ድረስ ነው የመጣው። ጆሮ በዛ ነው የማስታውሳት ባስን ማለት ነው እና ሰው መቼም መቼም ሳንቲም ከሌለ አልገባህም ባስ ውስጥ አይደል እንገባለን። ምን አላት አንድ እኔ አንድ ቀን ነው ያጋጠመኝ አንድ ጥፊ አግኝቻለሁ። ግን እስኪ በቃ እድልሽ ትሞክሪያለሽ። አማራጭ የለሽም። እዛ ድረስ አትመጭም ያው የተቻለሽ ታደርግ ያለሽ ያለችሽን ለማብቃቃት ማለት ነው እና በጣም ባስን ማስታውሰው በጥፊ ነው። ሪፕዘንት ያለሽ አንድ ወንድም አለኝ አሁን ውጭ የሚኖር እና ሄጅ አለው በባስ ግን ይሄ ወንድሞቼ ምናም በጣም ሲያወሩለት ነው ማስታውሰው እና። ዛሬ ሮጥኩኝ ምናምን ይላል። ምን ሆነ ነው ትኬት ሳይዝ ገብቶ ተቆጣጣሪ ሲመጣ ቀድሞ ወራጅ ይልና የመውረድ አካባቢ ነው፣ ደግሞ በብዛት እነሱ የሚመጡት ድንገት ነው የሚመጡት አደለም። እና የምር እየተሯሯጠ ምናምን ወደ ቤት የሚመጣው ከቆራጮቹ ጋር ትኬት ሳይቆርጥ እየገባ ማለት ነው። የሆነ ስቴሽን ላይ ነው የሚገቡት። ትሄደት አርፈሽ ያወራሽ ምናምን የሆነ ባሱ ይቆማል፣ በር ይከፈታል። ሲገቡ ታያቸዋለሽ። የሆነ የሚገለጥ ደብተር ነገር ስክሪፕቶ፣ ዚችከ ትንሽ ካፖርት ነገር ያደርጋሉ፣ ስክሪፕቶ ያደርጋሉ። ከዛ ያው ታውቂያቸዋለሽ፣ ተቆጣጣሪ ሲሆነ ያስታውቃሉ። ባሱ ሲጠቀጠቅ አሪፍ ነው፣ ጥቅጠቅ ካለ ምን እነሱም ቤት ይተላልፋሉ። ሰው ተጠዋቆ ተጠዋቆ ስቴፕለር መስሎ ነው እዛ አካባቢ ምና ሄደው እና ቤት እንደዛ ሲሆን አሪፍ ነው። ምንም በቃ ቶሊቲንግ እንደዛ ሲሆን ትኬት ተቆጣጣሪው በር ላይ ነው የሚጠብቀው መጨረሻው ስቴሽን ላይ በመሃል በመሃል ጠብ ጠብ ጠብ ጠብ እያልሽ ምናምን ተወርጭ ከሆነ ግድ ግን የቱ ጋር እንደሚቆም ስለማጣቂ ያው እስከ መጨረሻው ስቴሽን ዛሬ ሰላም ነው ባሱ ባሬ ነው ምናምን ፍሬንድ ዝግባ የሚያክል ሰውዬ በር ላይ የጠበቀሽ ደስ ሚለው ሰውዬው በጣም በጣም ረጅም ነው፣ ከሚል እሳቸው ነው የሚያክለው፣ ራሱ አውልቶ ነው የሚያክለው። በጣም ከመተለቁ የተነሳ ማለት ነው። አይረሳኝም። በቃ ምናምን ኢንፎርም አላረገም። አይ ቲንክ ሀላፊ ነው መሰለኝ፣ በባስ ለክተው ነው የቀጠሩት ራሱ እና ሰው ያንን አስታውሳለሁ። ከዛ በተረፈ ያው ዘ ቢውቲፉል ቲንግ ሁላችንም በባስ ነው ሄድ ነው በባስ ነው አገር ያቀና ነው ባሱም ነው ሆነስሊ አገር ያቀናውና ታክሲ ዘ ቬሪ ለክዠሪ ነው በታክሲ የሄድኩ ካልሽ ለባ ለባለሁ የምትሄጂው እኝቱ ሁላ ነበር መሰለኝ የሆነ ጊዜ በታክሲ መሄድ ጋረት ጎሮ ያለሽ ዛሬ በታክሲ ነው የመጣሁት ምናምን ነገርት ያለሽ ብጊዜ ዛን ጊዜ ገንዘባለሽ ማለት ነው እና አንዳንዴ ያው ዘመጠይቅ ምናምን ተብለሽ ትላክ ያለሽ ከአራት ኪሎ ወደ ሳሪስ ነው የምትሄጂው ከዛ ያው የሚሰጥሽ ሳንቲም ይኖራል አሁን 31ን አስታወሳታለሁ ነው ሽ ሙሉ ጊዜ ትምህርት ሚኒስቴር ጋር ሄጄ ከዛ ለጋርጋት ሄዳለች ከዛ ሌላ ቁጥር ይዤ አይነት ነገር እንደዛ ትሄጃለሽ ሰላሳ አንድን ሰላምታ ሰጣትና ባሮጌ ቄራ በምናም በአምባሳደር ምናምን አድርጌ ለጋር ጋር ደርሳለሁ ማለት ነው። በግሬ እንካክቸው እንካክቸው ለጋር ጋር ጋር በኋላ ሳንድን ጋር ከዛ በኋላ ቀላል አይነት መንገዶች አሉ። ከፈለኩ በፒያሳ ሄዳለሁ፣ ከፈለኩ በስጤፋኖስ በኩል ሄዳለው፣ ከፈለኩ ባባዋሪ አቋርጭ ሄዳለሁ በማለት በፈለኩት ዘንጬ ላይክ በባስ በእግር ነው የምትሄጂው እና ሌላው ደግሞ በጣም ማስታውሰው በባስ በጣም ያረጁ ባሶች ነበሩ። በጣም በጣም በጣም እርጅት ብለው ባሶቹ እንዲህ ተንጋለው ነው የሚሄዱ። መንገድ ነው ላይ ይቆማሉ። ሳትደርሳ ገናሹ ነው ይችላሉ። በጣም ሰው ሞልቶ ምናም ጭቅ ብሎ ከዛ በኋላ ስትገቢ፣ ከኋላ ተገፍተሽ ተገፍተሽ ተገፍተሽ፣ ግፉት ከበል ከውጭ ሰው የማይገባ ሰው ይተባበርሻል፣ ይገፋሻል፣ ወደኋላ ይገፋል። ከዛ በርት ይዘጋል ማለት ነው እና ማስታወቂያ መስለ ተለጠፈ ውስጥ ያለው ሙቀት ዩ ሀቭ ነው ይ በቃ ሱ ፍንፍንፍንፍን ብሎ ኦን ቶፕ ኦፍ ዛት ደግሞ እዚያ ውስጥ ሌቦችም አሉ። በቃ ስራቸው ነው ምናምን የምናውቃቸው እራሱ ሌቦች አሉ በቃ በጣም የሚታወቁ በተደጋጋሚ እንደዚያ ሰዎች የሚሄዱ ከሆነ ስራቸው በቃ ስራ ገብተዋል ምናምን አይ ነገር ብለሽ ነው የምታርፊው። እና ሰው ያ የባስ ደስ የሚል ላይፍ አለው። ይሄኛው ባስ ነው ሀገር ያቀናው፣ በተለይ ከተማ ውስጥ። እና ቲን ጎርጊስ ጋ ስቴሽን ነበር መሰለኝ ባስ ስቴሽን፣ ጎርጊስ አሁንም አለ። እንደዚህ ነው ቢውቲፉል የባስ ላይፍ አለ። እና ለዛ ነው በጣም ነው የምወጣው። አይሆፕ አንበሳ ባስ እንደገና ኤሌክትሪክ ሆኖ ይቀጥላል ብዬ እገምታለሁ። ስለምትሰደው በጣም እንደሚገርመኝ ታውቃለህ፣ ወላጆቻችን ኢቨን ሳንቲም እንኳን ቢኖራቸው ታውቃለህ፣ ገንዘብ አያባክኑ። አይ ሚን ኢኮኖሚክስ እነሱ ጋር ነው ያለው። እና በታክሲ መጣ የሚል ቃል ከፍ እራሱ ከወጣ ትካዳለህ። ልጅ አይደለም ከዚህ በኋላ ነው የሚለው ፋዘር አደለ እንደ ስጋው ማለት ነው። ምን ስጋ እንደው አልነገርኩሽም ጀ ቤት ያለ እኛ ቤት ስጋ ከተገዛ አለ አኝኮ መውጣት አይቻልም። ማለት አኝኮ ማስተላለፍ ነው። አኝኮ የዋጠ አለቀለት በእርግጫ ተብሎ ከቤት ነው የሚባረረዋል። ቤት አድራት ማለ ዛበመተባል ተጠብቃ የምትገዛ ስጋ ቅንጥጣቢ ነው የሚመጣው። ቤተሰብ ብዙ ነን አለ አይቻልም አለ ቢኮስ ለሁሉም ስለማይበቃ አኝከሽ ነው የምታስተላልፍ ለወንድምሽ። ድሜ የቀረውን በራበላ ነገር ው እሱ የሚነግርሽ ጆክ አንዳንዴ እንትን አለ ምን አለ መሰለሽ፣ ጨርቆስ ነው አለ ቤቱ በጣም የተጠባበቀ ነው አለ። የሁላችን ቤት የተጠባበቀ ስለሆነ ያው አንዱ ቤት የሚወራው አንዱ ቤት ይሰማል። እና ወላ በቀዳዳው ላልታ ይቻለሽ እዛ ቤት ያለውን አይነት ነገር ላይፍ ስታይል ማለት ነው። እና ሰው ክረምት ነው አለ ከዛ ሰውየው ገቡና የቤቱ ባለ ይውጭ ባወራው ማለት ነው እስቲ ያባር ግማሹን ቀቅል ግማሹን ጠብሳ አድርጊው አለ። ረረ እነ ሚኪ ቤት ዛሬ ስጋ ተገዝቷል። ረረ ታድሎ ብለ በቀዳዳ ሳይል በቤታቸው በቆሎ እሸት ነው ሎናታ አንዳንዴ ጆክ ዝም ብሎ የሚመጣ አይደለም፣ እውነተኛ እና፣ በዛ ምክንያት ምንድን ነው አትረሹ ማለት ድህነትን ለማስታወስ ፈልገሽ ሳይሆን የመጣሽበት መንገድ እ ያስታውሱ ይሻል እና፣ ያ ጥሩ በዚህ ውስጥ ነው የመጣሁት። ነው አም ሂር የሚል ብዙ ሰክሰስ ስቶሪ ያለው ሰው አለ። አም ናት ሰይንግ አም ሰክሰስፉል፣ ግን የሆኑ የሆነ ነገር አይከኖች አሉ፣ ልትረሻቸው የማትች ሁሌ የምታስታውሻቸው አይነት ነገር ለአንበሳ አውቶብስ ነው እና የተለያዩ ቲሸርቶች ያደርጋሉ ከአንበሳ ጋር የተያዘ ምናምን። ሁሉም ሰው ሲያያዝ ደስ ሲል ወልጅኬት ምናምን ምናምን ይሉኛል እና ሰው ምንድን ነው ሪያክሽናቸው? ሌላም ሌላም እኮ ግራፊክስ ነገር ታያለሽ፣ ግን ለሌላው ሪያክት ሲያደርጉ ለአንበሳው ሪያክት ያደርጋሉ። ስለዚህ ልክ አንበሳን ሳየው የሚያስተውሱት ነገር አለ፣ ትዝ ሚላቸው ነገር አለ፣ የሄዱበት ምናምን ስቶሪው እንደኔ የቀመሰ ምናምን ስ ስቶሪ አለ። ስለዚህ አሁን ትስሚ ይህን ቶፒክ አምግላድ ሜንሽን ያው በእኔ ውዲ አማካኝነት ምናምን እና ኤጀስ እርግጠኛ ነኝ ማአት ዲያስፖራዎች ኮመንት እንደሚያደረጉን ተስፋ አደርጋለሁ። በአንበሳ የሄዱ አገር ያቀኑ እንደኔ የቀመሱ ወይ ያልቀመሱ ትኬት የተቀበሉ ተቆጣጣሪ ሲመጣባቸው ወይ በአንደኛው በረረ የወጡ አይነት ነገር ታፍነው ደግሞ ትንፋሽ አጠራቸው የተሰረቁ በተለይ የተሰራ ስልክ የዘንዚህ ስልክ የለም ይህ ስልክ አመጣሽ የቤት ስልክ ነው። ይታር ላይ ጎረቤት ነው እና የተሰረቁ የተገኘች ሶስት ብር ነው። ሰላሳ ብር ፓሳውት የተዘረፍኩ ዛሬ ምን ሶስት ብር ነው። አንተ ነበረ በውስጥ ልብስ ነበር ሰፍተ ማስቀመጥ ያነበር ይህን ሁላ ብራ አዘርፈ እንዴት ቤት ትመጣለ እና የአንድ ወር በጀት ነው። ያ በሳንቲም ነበር ትራንስፖርት፣ እና በጣም ዝቅተኛው ትራንስፖርት በአንበሳ ባስ ሄድክበት፣ የምታስታውሰው ትዝ የሚለው አሁን ነው ሳንቲም ቤት ነው። አሁን ነው ከዛ በታች ሊሆን ይችላል፣ ግን ሜይ ቢ ሀያ አምስት ሳንቲም ወይ ሀያ አምስት ሳንቲም ከዛ የሚበልጥ አይመስልም። እና ተሰልፈች ነው እንዲህ ተንጠራርተሽ አይነት ነገር ነው። ሴትዮዋ ዝቅ ብላ ነው አይነት ነገር እንዲ፣ የኛ ሰፈር አንበሳ ባስ ትኬት ቆራጭ አለ ሰፈር አራት ኪሎ ነው። ወደ ስራ ሲሄድ ራሱ እንዲዲ እንዲህ እያለ ነው የሚሄደው በቃ አንበሳ ባስ ነው የሚሰራው ስራ። ራሱ የዛን ጊዜ በጣም ብርቅ ነው፣ አንበሳ ባስ መቀጠር ማለት በቃ የሰፈራችን እንዴ፣ ወላ ለአንዳንድ አንድ አንለሽ ምክረል ነቀስ ብሽ ማለት መጣው፣ በጣም ነው መጣ ነው የምንለው። ትኬት ቆራጭ ነው እና ስክሪፕቶን እዚህ ላይ አድርጎ ምናምን ዘንድ ጥሩ የሚሄደው አይነት ነገር እና፣ ሶ ኢቭን ስታተስ ነው አንበሳ ባስ መስራት፣ ሹፌር ማ ተይው

ጩ እያልሽ ምናምን ጋድ ነው ስንቱን ለአንበሳ እንደሚሰጡና ስንቱን ጌታቸ ስለሚቀጡ ባታቂም ስራው ግን ዘ ሌግዠሪ ስራ ነው። እና ሰው ስታተስ ይሰጠዋል። ቤት ስራ ተብሎ ማለት ነው። ግን የሆነ ስቴሽን ላይ ትኬ ሲቆርጡ አይተሸዋል ዝቅ ግብሮ ነው እንደዚህ ወደ ተዘቅዝቀው ከዛ ይቆርጣሉ። ከዛ ምናምን ምን ብለው ሰው ይገባል ይለገባል ምናምን እያለ ከዛ ሲጨርስ ቁጭ ብሎ ደግሞ እሱን ካኩት እያደረገ ሂሳቡን እየሰራ ምናምን፣ የሚቀጥለው ስቴሽን ላይ ደግሞ ሲሆን ወገቡን በመስኮት ያወጣና፣ ወገቡን እንደዚህ እንደዚህ ነው በመስኮት ነበር። እና ሰው ዳስ ስታተስ ነው። ደስ ይላል ምናምን። ስራው አሪፍ ነው፣ ሹፌር መሆን የአንበሳ ሹፌር መሆን ትኬት ቆራጭ መሆን አይነት ነገር እና ግን በጣም ነው የሚገርመው። የመጣንበት መንገድ ያለፍንበት ላይፍ ስታይል ሶሰርቫይቫል እና አንዳንዴ ለማሰብ እስከሚከብድሽ ድረስ እንዴት ነውስ የኖር ነው? ዋው ኑሮ ድሮ ቀራ ምናምን ይላሉ። ና ማለት ኦፍኮርስ በዛ ውስጥ ማለፍ አለብሽ፣ አማራጭ የለውም ድህነት ነበር፣ ምንም ድብና ያለ ድህነት ነበረ። ስራ የለም፣ የምን ስራ ላ ድህነት። እራችን ላይ አጌጠንበታል፣ ይሆናል አጌጠንበታል። ነሰንስ ድሮ ኑሮ ቀረ ምናምን የሚለው ሰውዬ ይህች ሜሞሪ ሜሞሪያውን እያልን አትይም። ሜሞሪያውን ነው። ዳ ኮንፈርት ዞን ሉክ ኦፍኮርስ ከፖይንት ቱ ፖይንት ቤ ወስዳኛለች። ትኬትም ገዝቼ ትኬትም ሳልገዛ ቦታ ላይ ወስዶኛል። እንደዚህ እንደዚህ ሜሞሪ በሜሞሪ ደረጃ ነው። ግን አውሽ የተሻለ ላይፍ ስታይል ቢኖረን ኖሮ ባክጤን ይሄን ላይፍ ስታይል ትፈልገዋለሁ ወይ? መልሰብቲ ኖ አልፈልገውም። ቢኮዝ የተሻለ መሆን መቻል አለበት። ሰዎች እኮ ትኬት እኮ ገንዘባችን ለማብቃቃት ብለን ስለሌለን ብቻ እያጭበረበረን ሁላ እንገባ ነበረ፣ በእግራችን ከምንሄድ ብለን። በእግር እኮ ሁለት ሰዓት ነው የምትጓዣው ወይ ሦስት ሰዓት ገባሽ እርቀቱን አስበሽ። ወይ ደሞ የፈጨዋል ችግር የለበትም። ምን አማራጭ አለ? ችግር የለበትም። ችግር አማራጭ ሲኖር ሻል እ ቆመሽ ዛ ቶ ግ መሄድ አለብሽ። ወደ ቤትሽ መግባት አለብሽ። ረዥም ብዙ ርቀት እኔ አሁን ላይ ገርመኛል። ድሮኮ ይሉኛል ሆን ስማር ጭኔ ፀሐዩ መቶኝ እኔ ታክሲ ምናምን ስል ድሮኮ የት ድረስ ሄደን እንደምንማር ጉድ፣ ታክሲ ፀሐይ መቶኝ ምናምን። ወፍራም ሰው የለም ድሮ። ኤኒ በዲ ባይ ኤኒ ጊቭን ታይም ስኳር ኖሮበት ወፍሮም ከሆነ ሰፈሩ ብድር የሚጠይቁ እሱን ነው አስታራቂ ነው እሳቸው ነው ምትባ ወፍራም ወፍራም የሚባል የለም። እኛ ሰፈር በተለይ ወፍራም አይቼ አላውቅም፣ የለም አንድ ወፍራም ቢኖሩ ትይንትና እንዴት እንደሚከበሩ በወፍርታቸው ብቻ ማለት ነው። ስ ሰው በግሩ እኮ ስለሚቆርጹ በጣም ወቅ ስለሚያደርግ ነው። ፉድ የለም፣ ሚት ለባለ በዓል ነው የሚገኘው። እና በምን ነው የምትወፍሪው? ለምንስ ብለሽ ነው የምትወፍሪው? አንድ ልጅ አለ ፒያሳ ልጅ ይባላል እና ከዛ ታንጎ ሙዚቃ ቤት አካባቢ ነው የሚኖረው። እዛ አካባቢ ነው የሚኖረው። ያው እንዳልኩሽ ወፍራም የለም ኤቭሪ በዲ ምናምን እና ስራ አገኘና እንደምንም ኢትዮጵያ አየር መንገድ ስራ አገኘ። ሎደር ነው፣ ሎደር ነው ግን ምንድን ነው የሚሆነው መሰለሽ፣ ሎደር ነው ሴንስ፣ ምግብ መጫን፣ ማጽዳት፣ እንትን እቃ ማውረድ፣ እንደዚህ እንደዚህ። ኢትዮጵያ አየር መንገድ ስራ ገባ፣ ሎደርነት የሚባል እዛ ገባ እና አብዛኛው ምግብ ምናምን እና በገባ በሶስት ወሩ ልጁ ውፍ ብሎ ወፈረ። በቃ ወፈረ፣ ሊፈነዳ ሆነ። ምን ነውቴ፣ እናትዬ ናቸው እኮ ምን ነውቴ፣ አብልቼ አብልቼ። አየር መንገድ ስትገባ ትወፍራለህ። አሳታኝ እኮ ማለት ነው። አየሽ አሁን ልዩነቱ ምንድን ነው? አይ ዶንት ኖው ኢትስ ጀስት ላይክ አንዳንዴ አምግላድ እንኳን ምግቡ አልኖረ አምግላድ እንደዚህ እንደዚህ ይኸው ይኸው በቂ ኒውትሪሽን የለም ነበር። አይ ቲንክ uh, በቂ ፉድ የለም ፕላስ ጾም አለ። ረዥም ጊዜ ተጾሚ ያለሽ ኖት ኦንሊ ዳት፣ አንድ በጣም አብዛኛው ቦታ በግርሽ ነው የምትሄጂው። ጂም ምናምን ድሮ የምን ጂም ያረ የለም። ሰፈሩ መንገዱ ሁላ በጣም ዳገት ነን ይበዛ ነበር። ጂም የሚሰሩት ኳስ መጫወቱ ብቻ ናቸው። እነሱም ጂም አይሰሩ ኳስ መጫወት ብቻ ነው፣ መሯራጥ ነው። ሌላ ምንም ጂም፣ ስፖርት ቤት ምናምን የሚባል ከየት መጥቶ። ግን እኔ እንደውም እዛ ውስጥ ራሱ እውነት እኔ አሁን ከጠየቅኝ በጣም እንደውም ሄልዚ ላይፍ ስታይል ይታየኛል እዛ ውስጥ አሁን ማለት ነው። እኔ እንዳልኩ ከፈረንሳይ ስድስት ኪሎ ለመድረስ ለምሳሌ ነው የሆነ ወይም አራት ኪሎ ሩቅ ይመስላል አራት ኪሎ አሁን በፌርማታ ስናስበው ለፌርማታ ነው አራውንድ ሰላሳ ብር ማለት ነው ሊሂድ ብል እኔ ደቂቃ ይዤ አይቼዋለሁ ሀያ ደቂቃ ብቻ ነው የሚፈጀው ግን አልሂድም አይገርምም ከዛ ሀያ ደቂቃ ግን ቆሜ ታክስ ይጠብቃለሁ ለመሄድ ምን ያህል እንዳበላሽን አት ሴም ታይም ደግሞ ጂምም ገብቼ አልሰራም እና ይሄ ብቻ ባለን ነገር ሄልዚ የሚመስል ላይፍ ስታይል ደግሞ ለመኖር እየተሞከረበት ጊዜ ነው እኔ ማስታውሰው የተለያየ ቦታ እንዳልኩሽ በእግራችን ነው የምንሄደው። ኔቨር ላይክ ከፈረንሳይ አራት ኪሎ ታክሲ ምናምን፣ ባስ ኧረ የለንም። እኛ በእግራችን ነው የምንቆርሰው። ጉራንጉሩን እናቋለን። ኤኒዌር ከእኛ ሰፈር ተነስተን ምንድን ነው የሚባለው ሩፋይል የሚባል ታውቂ ያለሽ ስሜ ማዘጋጅ አልፈሽ ምናምን፣ ኢቨን እዛ ድረስ በእግራችን ነው የምንቆርሰው። ፈረንሳይ በይ ሚኒሊክ በይ ኦፍኮርስ ለጋህር ድረስ ኮመን ነው። ሶምታይምስ ብን መርካቶ ባባ ባብተ ጊዮርጊስ ምናምን አድርገን በማዘጋጃ ቤት ምናምን አድርገሽ እንዳበን መርካቶ እንጂ መርካቶ ቆመሽ፣ ከዛ ታክሲ ጠብቀሽ፣ ወይ ባስ ጠብቀሽ ምናምን የለም። በእግርሽ ነው ተመለሰች ተመጫለሽ ትደርሻለሽ ማለት ነው። አብዛኛው እንደዛ ነው፣ ቆራርሰሽ የምትሄጂው መንገዱ አቆራጮን እናውቃለን፣ ሾርት ከቷን እናውቃለን። በትዬ እንትና ቤት በትዬ ሙሉ ቤት ታደርጊና፣ ቦዩን ትሻገሪና፣ ከዛ ወደ ላይ ትሄጂና፣ ውሻ ጮኸብሽ፣ ከዛ ሆና ስጥ ልታገኝ ትችላለ አፈሳርገ እየተደበርክባት ሽሮ ምናምን ተሰጥቶ ልታገኝ ትችላለሽ። እድለኛ በህይወትሽ ፈርደሽ ነው። ግን እንዳልሽው በርበሬው ምናምን ተሰጥቶ ምናምን ላይፍ ስታይል እና ሰው ምንድን ነው፣ ይሄኛው ያስታውሰናል። ሰው ህይወታችን ያስታውሰን የነበረ የመጣንበትን። ተመልሰን ግን መግባት የለብንም ተመልሰን ልንገባበትስ ጥሩ አይደለም። ባንገባ እመርጣለሁ። ወደ ቻለ ላይፍ ብንሄድ አክሰሶች ቢኖሩ ሞር ትራንስፖርቴሽን ቢዘጋጅ ሁሉም ሰው አክሰስ አትሊስት ከተቻለ ፍሪ ካልሆነ ቢያዝ ፍሮም ፖይንት ኤ ፖይንት ቢ የሚሄድበት ወካ አርግ አይደለም፣ መነስ አሜዚንግ አሜዚንግ ኮሪደርስ ተሰርቷል። አሁን አይነት ነገር ያና ያርግ አይደለም ግን በእንደዚህ አይነት ርቀት በተለይ ሲመሽ አይነት ነገር እንደዚህ አክሰሶች ቢኖሩ ቢኖሩና፣ ሰዎች ቢጠቀሙ ላለው ግን ስቲል ያስታውሰናል። ይሄ በዚህ ነዋ ትዝታችን ምናምን እያል ባከሰራል ሌለኔ አንድ ቀን እንደዚህ አብረን እንቀመጣለን። እኔም አንበሳለሁ። እሺ ያኔ እንደዚህ ፉል ፕሮፋይል ነው ብዬ ነው የቀመጠው። ፎርቲ ፋይቭ ራሱ አልቀመጥም ግድ ይላል። እና የዛሬ ፕሮግራማችን በአንበሳ ቶቢስ በጣም ደመቅመቅ መቅ አድርገነው ትዝታ በሁሌ አማካኝነት፣ ያው ወደፊት ደግሞ ሰፋ አድርገን እንዴት ነበረ፣ ከሰዎች ኮመንት ስናገኝ የራሳቸውን ስቶሪዎች ይጽፉልናል ወይስ ሜል ያስቀምጡልናል ወይ ምናምን እያወጣን እያዋዛን ዲያስፖራን ፎን እናደርጋለን። አት ሊስት ትዝታ እንቀሰቀስበታል።